የአሸዋ ቴክኖሎጂ ፕሮዳክቶች ወደ ማርኬት መምጣታቸውን ስናይ እንደ ሳሪያ የበለጠ ኢፊሽንሲያችንን መጨመር፣ ብዙ ስራዎችን ማከናወን እና እንደ ካምፓኒ መድረስ የምንፈልግባቸው ደረጃዎች ላይ መድረስ እንዲያስችለን ሀገር ውስጥ ባለ ባለሙያ የተዘጋጁ ሶፍትዌሮች መኖራቸውን ስናውቅ ደግሞ ከአሸዋ ጋር ለመስራት ወደዚህ መጥተናል። አሸዋ ከሳሪያ ኮንሰልታንሲ ጋር በገባንበት ውል መሰረት ውሉን አክብሮ ቃሉን ጠብቆ የሳሪያ የአርፒ ሲስተምን ገንብቶ እነሆ ዛሬ ለማበርከት በዚህ ቀን እንገኛል ማለት ሀገር አይናፈቅም ሜቢ አሁን ራይት ናው ማንዋል ወይም ደግሞ ሌጋሲ ሲስተሙ ስትጠቀሙት እያደረጋቸው ያላችሁት ነገር ፕሮፊታብል ሊሆን ይችላል ከሳሪያ ኮንሰልታንሲ ጋራ በዚህ ደረጃ ይችልን ቀን በጉጉት በጣም ስጠብቅ ነበር እውነት ለመናገር ክቡራን እና ክቡራት እንግዶቻችን በመጀመሪያ ወደ አሸዋ ቴክኖሎጂ በሰላም ስለመጣችሁ እንደ ድርጅት ዌልካም ማለት እንፈልጋለን። ቴንኪው። ምክንያቱም ኢአርፒ ከዚህ በፊትም ወይም ደግሞ እርግጠኛ ነኝ እና አዲስም ቶ አማኑኤልም ከእናንተ ጋር ዲስከስ ሲያደርጉ ወይም ደግሞ ከዚህ በፊት የነበረው ፕሪቪየስ የነበረው ቲም ዲስከስ ሲያደርጋችሁ ይሄንን ነገር ኢንጌጅመንት ወይም ደግሞ ይሄንን የኤርፒ ኢምፕሊመንቴሽን ፕሮሰስ ማለቁ ወይም ደግሞ ይሄን ነገር ወደ እናንተ ወደ ስራ ሲገባ ምን ያክል ስራ ላይ ኢምፓክት ሊያመጣ የሚችልበትን ኢንቫይሮንመንት ቪዥዋላይዝ ማድረግ ለእናንተ ያቀት። ምክንያቱም ስራው ላይ ይሄን ኤርፒ ኢምፕሊመንት አድርጎ ለስራቸው ይሄን ያክል ሊያቀል የሚችል ነገር መፍጠር ራሱን የቻለ ኢምፓክት ስላለው ማለት ነው እና አንዳንዴ ለክላይንቶች ሁሌ ነገራቸዋለሁ። ባይ ዘ ወይ እኔ በአሸዋ ቴክኖሎጂ የሴልስ ማርኬቲንግ ዳይሬክተር ነኝ። ለክላይንቶች ኢንጌጅመንት ሲኖር ሁሉ ነገራቸዋለሁ፣ የማያውቁት ሀገር አይናፍቅም። ሜይ ቢ አሁን ራይት ናው ማንዋል ወይም ደግሞ ሌጋስ ሲስተሙ ስትጠቀሙት እያደረጋቸው ያላችሁት ነገር ፕሮፊተብል ሊሆን ይችላል፣ ምክንያቱ ሁሉ ነገር አንፃራዊ ስለሆነ ማለት ነው እና ቴን ፐርሰንት ፕሮፊት ጀኖሬት የሚያደርግ ካምፓኒ ኤርፒው ሲጠቀም ወይም ደግሞ ይሄንን ሲስተም ኢምፕልመንት አድርጎ ሲጠቀም ምን ያክል ከሲስተም አንፃር ከሰራተኞች ረፍት አንጻር ሊያገኝ የሚችለውን ነገር እርካታ ቪዥዋላይዝ ማድረግ ስለምንችል ሁሌ የማያውቁት ሀገር አይናፍቅም ብላቸዋለሁ። እና ኢአርፒ ኢምፕሊመንት ማድረግ ዲስ ዴይስ የግዴታ ስለሆነ ማለት ነው። የተከበራችሁ የአሸዋ ቤተሰቦች፣ እንኳን ጥሪ ለተደረገላችሁ እንግዶች እንኳን ደህና መጣችሁ፣ እንኳን በደህና ተገናኘን። በዛሬ ዕለት በሳሪያና በአሸዋ መካከል በሚደረገው ፕሮጀክት ርክክብ ላይ ለመሳተፍ እንኳን በሰላም መጣችሁ እላለሁ። አመሰግናለሁ። እነሆ ዛሬ ከብዙዎች ስኬታማ የአሸዋ ቀኖች አንዱ በሆነው በሳሪያ ፕሮጀክት መዝጊያ ፕሮግራም ላይ ስንገናኝ የተሰማኝን ደስታ በራሴና በድርጅቱ ሰራተኞች ስም ለመግለጽ እወዳለሁ። አመሰግናለሁ። ለሳሪያ ደንበኞቻችንም እንኳን ደስ ያላችሁ ለማለት እወዳለሁ። አሸዋ አገራችን እየተጓዘችበት ባለው የቴክኖሎጂ ጉዞ ላይ የራሱን አሻራ ለማስፈር አስተዋጽኦም ለማድረግ የቴክኖሎጂ ተደራሽነትን ግብ ሰንቆ በመስራት ላይ የሚገኝ ስኬታማ ድርጅት ነው። ከተመሰረተበት አጭር ጊዜ ውስጥ በርካታ የሆኑ በርካታ ድርጅቶችን ከበርካታ ዘርፎች ላይ የተሰማሩ የግልና የመንግስት ድርጅቶች ውስጥ በመስራት የተሳካ የቴክኖሎጂ አበርክቶችን በመስራት ላይ ይገኛል፣ ሰርቷልም። በደንበኞቻችን በኩል ከፍተኛ ተቀባይነት ያለው ሲስተም ነው። ሌላው የአሸዋ ኦንዲማንድ ዴቨሎፕመንት የምንለው ፕሮግራም ሰዎች የቢዝነስ ሀሳባቸውን ወደ ሶፍትዌር የሚቀይሩበት ከዛም አልፎ ወደ ሲስተም ተቀይሮ ስራ የሚሰሩበት እና ቢዝነሳቸውን የሚያራምዱበትን ስርዓት የሚዘረጋ አንዱ የቢዝነስ ዘርፋችን ነው። በዚህም በርካታ ፕሮደክቶችን ለማበልጸግ ችለናል። እንደ አበይትነት ለመግለጽ የዲጂታል ዕቁብ የራይድ አፕሊኬሽኖችን በጤና፣ በትምህርት፣ በሎጂስቲክስ ዘርፎች ላይ የተለያዩ አፕሊኬሽኖችን በመዘርጋት ተጠቃሚዎቻችን ስራቸውን እንዲያዘምኑና ትርፋማ እንዲሆኑ አስችለናል። በማስቻልም ላይ እንገኛለን። አሸዋ ናሀብ የሚባል ዳይናሚክስ ዌብ ቢልደር ሲስተም አለው። ይህ ሲስተም ድርጅቶች ምርቶቻቸውን በደቂቃዎች ውስጥ ኦንላይን ላይ በማውጣት ማስተዋወቅ ብቻ ሳይሆን ከተለያዩ ፋይናንሻል ሶሉሽንስ ጋር በመስተጋበር መሸጥም እንዲችሉ የሚያስችል ፈጣን የሆነና ለደንበኞቻችን ከፍተኛ እርካታ የሚሰጥ ፕሮግራም ወይም ፕሮዳክት ነው። ይህም ፕሮዳክት በከፍተኛ ሁኔታ በገበያ ውስጥ በመግባት ለድርጅታችንን ስመጥርነት አንዱ አስተዋጽኦ በማድረግ ላይ ይገኛል። አሸዋ ከሳሪያ ኮንሰልታንሲ ጋር በገባንበት ውል መሰረት ውሉን አክብሮ ቃሉን ጠብቆ የሳሪያ የአርፒ ሲስተምን ገንብቶ እነሆ ዛሬ ለማበረከት በዚህ ቀን እንገኛለን። ለዚህ ፕሮጀክት መሳካት ጉልህ ሚና ላበረከቱት የፕሮጀክት ማናጀር ለአቶ አዲስ አለማየሁ የፕሮጀክት ዳይሬክተር ለሆኑት ለአቶ እንድሪያስ ለአቶ ናታን እንድሪያስ እና በቴክኒካል በኩል ሲመሩ ለነበሩት ለአቶ ያ ያለ አባይነህ በራሴና በድርጅቱ ስም ልዩ የሆነ አክብሮቴን እንድሰጥ ይፈቀድልኝ። ድርጅታችንን ስም በሌሎች ድርጅቶች በኩል እንደሚያስተዋውቅልን ተስፋ በማድረግ እንኳን ደስ ያለን፣ እንኳን ደስ ያላችሁ፣ እንኳን ለዚህ ቀና በቃን። ላለሁ አመሰግናለሁ። ዛሬ ባይ ዘ ወይ ፕሮጀክቱን የምናጠናቅቅበት ብቻ አይደለም የምናጠናቅቅበት ብቻ አይደለም። ለማለት ምን እንዳሳሰበኝ ታውቃላችሁ? ምክንያቱም አንድ ከምፓኒ ይህንን የኢአርፒ ሲስተም ወይም ደግሞ ለሳሪያ ኮንሰልተንሲ ፒኤልሲ ለተሰማራበት ሴክተር በዚህ ኮንሰልተንሲ ወይም ደግሞ በሂውመን ሪሶርስ አውትሶርሲንግ ስራ ላይ ለተሰማራ ካምፓኒ ይሄ ኤች አር ሞጁል ውስጡ ላሉት የሚሰጣቸው ፕሮቫይድ ለሚያደርጋቸው ሲስተሞች አንፃር ፕሮጀክቱ አለቀ ግን ለሳሪያ የሚሰጠው ጥቅም አሁን ነው የሚጀምረው። ከኤፊሸንሲ አንፃር፣ ከኢንቴግሬሽን አንፃር ፕላስ ደግሞ ኢምፓወር ከማድረግ አንጻር ምኑን ቢዝነሱን። ምክንያቱም ዲሲሽን ሜኪንግ ላይ የሚወሰዱ ውሳኔዎች በሙሉ ቁጥር ዋይዝ ወስደ ወይም ደግሞ ሪፖርቱን አውጥቶ እዛ የተሰሩት ነገሮችን በሙሉ ዶክመንት አድርገው ሲሰጥ፣ እነ ወይዘሮ አበባ የሚሰጡት ውሳኔዎች በሙሉ ምን ይሆናሉ ማለት ነው? ሪል ታይም ይሆናል፣ ታንጀብል ይሆናል። በኋላ ላይ ለውሳኔ ወይም ደግሞ ድርጅቱን ለማሳደግ የሚደረጉ ጥረቶች በሙሉ ምን ይሆናሉ ማለት ነው ለድርጅቱ ኢፌክቲቭ ወይም ደግሞ ውጤታማ እንዲያመጣ ያደርገዋል። እና ለፕሮጀክቱን ጨርሰናል፣ ግን ደግሞ በሳሪያ በኩል ስራዎች የሚጀምሩበት ኤፊሽንት የሚሆኑበት ስራውን ደግሞ ኢንተግሬት አድርገው መስራት የሚችሉበትን ሲስተም የሚፈጠርበት ነው የሚሆነው። እና አንዳንድ ነገሮች ይጀምራሉ፣ አንዳንድ ቦታዎች ደግሞ ይቀጥላሉ። እና በዛ ለማድረግ ነው ይችን ነገር ሜንሽን ለማድረግ ስለፈለግኩ ነው። በመቀጠል የሳሪያ ኮንሰልታንሲ መስራችና ዋና ስራ አስኪያጅ ወይዘሮ አበባ ፈቃደ ስለ ፕሮጀክቱ ምን እንዴት ሂደት እንደነበረው ፕሮጀክቱ ካለቀ በኋላ እንደ ድርጅት የሚሰጣቸውን ጥቅም ክረንትሊስ ያለውን ነገር እንዴት እንደሆነ አጠር ያለ ወይም ደግሞ እንደርሳቸው ፈቃድ ደግሞ ረዘም ያለ ሀሳብ እንዲሰጡን በጭብጨባ ወደ መድረክ እንድትቀበሉን ይጋብዛለሁ። ቴንኪ እሺ፣ አመሰግናለሁም። እንግዲህ እንደ ሳሪያ ኮንሰልታንሲ ሳሪያ ለአለፉት ስምንት ዓመታት በሂውማን ሪሶርስ ማኔጅመንት ኤንድ ኮንሰልታንሲ ላይ እየሰራ ያለ ድርጅት ነው። በዚህም ሂደት ውስጥ በተለያየ ኢንዱስትሪ ውስጥ ካሉ የተለያዩ ክላይንቶች ጋር አብረን የምንሰራ ካምፓኒዎች ነን። ስራችን የበለጠ ለማዘመን የተለያዩ ዘዴዎች እንጠቀም ነበረ ቀደም ሲል። ከጊዜ በኋላ ምናልባት ላስት የር ላይ የአሸዋ ቴክኖሎጂ ፕሮዳክቶች ወደ ማርኬት መምጣታቸውን ስናይ እንደ ሳሪያ የበለጠ ኤፊሽንሲያችንን መጨመር ብዙ ስራዎችን ማከናወንና እንደ ካምፓኒ መድረስ የምንፈልግባቸው ደረጃዎች ላይ መድረስ እንዲያስችልን ሀገር ውስጥ ባለ ባለሙያ የተዘጋጁ ሶፍትዌሮች መኖራቸውን ስናቅ ደግሞ ከአሸዋ ጋር ለመስራት ወደዚህ መተናል። በእውነት በቆየንባቸው ጊዜያቶች ውስጥ ብዙ ዲስከሽኖችን አድርገናል። ምናልባት እንደ ሳሪያ የኛ የስራ ኔቸር ኖርማሊ ኤችአር ከሚባለው ትንሽ ለየት ያለ ነው። የኤችአር አውት ሶርሲንግ ስራዎችን፣ የሪክሩትመንት ሴሌክሽን ስራዎችን፣ ፔሮል ማኔጅመንትን ኤችአር ላይ ሰፋ ያሉ ስራዎችን የምንሰራ ድርጅቶች በመሆናችን ያንን ዲማንዳችንን ተረድቶ ይሄንን ኢአርፒ ሲስተም አሸዋ ዲዛይን ስላደረገልን በነበረን ሂደትም ያሉንን ፍላጎቶች በሙሉ ለማርካት የተከደበትን ስቴፖች በጣም የምናደንቀው ነው። ቀደም ሲል ምናልባት ከውጭ የገዛነው ሶፍትዌር ነበረ። ምንም እንኳን በኛ ኢንተረስት ቤዞኑ ዲዛይን የተደረገ ባይሆንም ግን ስራችንን በተወሰነ መልኩ ሳፖርት አድርጎን እየሰራንበት ነበረ። የበለጠ ግን ወደ አርፒዩ ስንመጣ ሁሉንም ስራዎች ላይክ ፔሮልንም፣ ኤችአርንም፣ ሪክሩትመንት ኤንድ ሴሌክሽንንም ወደ አንድ ፕላትፎርም አምጥቶ መስራት መቻላችን ይሄ እንደ ሳሪያ ትልቅ እገዛ ነው ያደረገልን። በእርግጠኝነትም ከዚህ በኋላ ስራችንን ኤፊሽንሲያችንን የበለጠ እንደሚጨምርልም ተስፋ እናደርጋለን። ምናልባት ቅድም እንደተባለው ይሄ ፕሮጀክት የመጀመሪያ ነው። ምናልባት ከዚህ ፕሮጀክት ተያይዞ የምንጨምራቸው ወደፊት አብረን የምናድግባቸው ሁኔታዎች ይኖራሉ። ምናልባትም እንደኛ ደግሞ የስራ ኔቸሩ ለየት ያሉ ካምፓኒዎች ኢትዮጵያ ውስጥ አሉ። ከኛ ጋም ተፎካካሪ ሆኑ ብዙ ኤች አር ካምፓኒዎች ይኖራሉ። እዚኛው ላይ የሰራ ነው ስራ ለሌሎች ካምፓኒዎችም እንደ ኢንፑት ሆኖ አሸዋ የተሻለ ሰርቪስ ደግሞ ለሌሎች ካምፓኒዎችም ደሊቨር እንደሚያደርግ እናስባለን። በነበረን ቆይታ ብዙ ተምረናል። ብዙ ሀሳቦችን ተቀይረናል። ከኛም በኩል የመጡ ኢንፑቶች ላሸዋ ጥሩ ኢንፑት እንደሆኑት እናስባለን። ከአሸዋም ብዙ የተማርናቸው ነገሮች አሉ። ምናልባት እንደ ፓርትነር ሰርተናል፣ ግን የበለጠ በጣም ክሎዝሊ ፕሮጀክቱን ሰክሰስፉ ለመጨረስ እና በትክክል የታለመለትን ለመለትን አላማ እንዲመታ አቶ አዲስ እጅግ በጣም ምስጋሬ ማቅረብ ፈልጋለሁኝ። እንደ ስራ ወይም የኛን ስራ በደንብ በመረዳት የበለጠ ጥያቄያችንን መመለስ የሚችል ሶፍትዌር ደሊቨር ለማድረግ የተካሄደበት ሂደት እጅግ በጣም ጥሩ ነው። አቶ አማንኤል በጣም እጅግ በጣም አግዘህናል። ቀደም ሲል የነበሩ ቲሞች ነበሩ፣ ግን የምንረዳው ምንድን ነው ይሄ ፕሮጀክት በራሱ ኔቸሩ ትንሽ ከሌሎች ፕሮጀክቶች ለየት ያለም ስለነበረ ያ የፈጠረው ሂደት ነው ብለን ነው የምንወስደው። አሁን ላይ ግን ጥሩ በሆነ መልኩ ፕሮጀክቱ አልቋል። ያው ተጨማሪ ሰርቪሶችንም ከሸዋ ጋር እየሰራን ነው። የክላውድ ሰርቪስ ተጠቃሚ ነን። ጥሩ ሰኪር ዲሆን የክላውድ ሰርቪስ ከሸዋ አግኝተናል። ሌሎች ሰርቪሶችንም በዚሁ እንደምንቀጥል እናስባለን። ለተደረገልን እገዛ የሸዋን ቲም በአጠቃላይ ከሴልስ ቲሙ ጀምሮ እጅግ በጣም ልናመሰግን እንወዳለን። እግዚአብሔር ያክብርልን። እንግዲህ በቀጣይ ለሚኖሩን እገዛዎች ማለት ያው ሶፍትዌሩ ኢምፕሊመንት ከተደረገ በኋላ አክቹዋል ስራውን ስንሰራ ደግሞ ለሚያጋጥሙን ችግሮችም የእናንተ እገዛ እንደሚቀጥል እናምናለን። በርቱ ና ማለት እንወዳለን። በጣም እናመሰግናለን። ባለፉት የኢአርፒውን መስራት ከጀመረባቸው እስካሁኗ ሰዓት ድረስ ክሎስቱ ከ28 በላይ ፕሮጀክቶች ተቀብለን እየሰራን ያለ ነው። ፕሮጀክት መቀበል ብቻ ሳይሆን ፕሮጀክቱ ማጠናቅሎ ማስረከብ ደግሞ እንደ ካልቸርም እንደ ስራ ባህል ሆኖ መቀጠል የሚችልባቸውን ኢንቫይሮንመንቶች ክሬት የምናደርግበትንም ሲናሪዮ እየፈጠረ እንሄዳለን ብለን በደንብ ፎከስ አድርገን የተለየ የሆነ ትኩረት ተሰጥቶት ቲሙ ዲፍረንት በሆነ ስትራቴጂካል ማኔጅመንት ቲሞች እየተመራ ያለበት ሲዌሽን ያለውእና እነዚን ነገሮች በሙሉ ወደ መሬት ስናወርዳቸው ምን ያክል ኢኮኖሚከሊ አገሪቷ ላይ የምንፈጣውን ኢምፓክት በኋላ ላይ ቁጥሮች የሚያወሩት ይሆናሉ እና እዛ ላይ ብለ እየተሰራ ነው ያለው። እነዚህ ክረንትሊም ያሉ ተቀብላቸው የምንሰራቸው ፕሮጀክቶች ቱቢሆነስ፣ ያልገባንበት ሴክተር የለም ከጋቨርመንት ኢንስቲትዩሽን እስከ ኤንጂዎች በአክሲዮን ማህበር ደረጃ የተቋቋሙ የጋቨርመንት ፕላስ ደግሞ የልማት ድርጅቶች ሁሉም ሴክተር ላይ ያለን ትሬዲንጉ ላይ ያለን ማኒፋክቸሪንጉ ላይ ያለን ኮንሰልተንት ሰርቪሱ ላይ ያለን አውትሶርስ የሚሰሩ ድርጅቶች ላይ ያለን ያልገባንበት ሴክተር የለንም። እና እነዚህም ፕሮጀክቶች የተቀበልናቸውን ደግሞ አሁን በየሄድንበት ባለው እርቀት በኢንቴንሲቭ በሆነ ስራዎች በደንብ በከፍተኛ መጠን እየተሰሩ ስለሚቀጥሉ ከዚህ በኋላም ጆይን የሚያደርጉን ድርጅቶች በሙሉ ሰርት ሳትስፋ ሆነ የሚቀጥሉበትን ኢንቫሮንመንት ክሬት ያደረገ ፕላስ ደግሞ ኢኖቬሽኑ ኤቭሪዴ የሚጨምርበትን ፕሮዳክት ዴሊቨር እንደምናደርግ በብዙ መንገዶች እያሳየን ያለ ነው እና ለዛ ፕላስ ደግሞ አሁን ሳሪያን ጨርሰን በዚህ መንገድ በማስረከባችን እንደ ድርጅትም ሳሪያ ደግሞ እንደ ተቋም እንደ ክላይንት ሆኖ ከኛ ጋር አብሮ ስለሰራ በድጋሚ ማመስገን እንፈልጋለን። በዚህ ፕሮሰስ ላይ ፕሮጀክቱን አሳይን ተደርጎ ኃላፊነት ተሰጥቷቸው ኤክስኪዩት የሚያደርጉ ሰዎች አሉ፣ ከታች ጀምሮ እስከ ላይ ድረስ ከታች ጀምሮ ማለት ቢሮ ውስጥ መተው ክላይንቶቹን እንጌጅ ከማድረግ ወይም ደግሞ ክላይንቶቹ ጋር ሄዶ እንጌጅ ከማድረግ አንጻር ከሴልሶቹ ጀምሮ ሴልሶቹን ደግሞ ይዞ የሚሄደው ድራይቨር ጀምሮ ድራይቨሩ መልሷቸው ፀሐይ ተመቶ ከዛ ፕሮሰስ ከሚጀምር ጀምሮ ፕሮጀክቱን ተቀብሎ ኪክ ኦፍ ሚቲንግ አድርጎ ፕሮጀክቱን ወደ ኢምፕሊመንቴሽን ፕሮሰስ የማስገባት ከዴቨሎፕመንት የተገናኘ በዛ ፕሮሰስ ላይ ያሉ ማኔጅመንቶች ስራዎቹን ዴዲኬትድ ሆነ መስራት የሚችሉበትን ኢንቫይሮመንት መፍጠር ያስችሉ የሚችሉ በጣም ብዙ ባለሙያዎች አሉ። ስለዚህ ይሄ ፕሮሰስ ከተጀመረበት እስከሚያልቅበት ያለበት ስራ በሙሉ እዚህ ኢንቫይሮመንት ላይ ኮሚቴድ ሆነ የሚሰሩ ሰዎች ኃላፊነት ስላለበት ነው። ይህንን ደግሞ ፕሩቭ የሚያደርጉ በእጃችን ላይ ያሉ ወይም ደግሞ በአሸዋ ስር ተቀጥረው የሚሰሩ በተለይ ዲፓርትመንት ላይ ያሉ ሰራተኞቻችን ናቸው። አሁን ቀጥታ የምወስድላችሁ ወደ አዲስ ነው። ይህን ፕሮጀክት ተቀብሎ በፕሮጀክት ማናጅመንት ወይም ፕሮጀክት ማናጀር ደረጃ እየሰራ የነበረ በሚገርም ዴዲኬሽን እያንዳንዱ የሚያውቀውን ነገር የወሰደውን ነገር ሌላ ድርጅቶች ላይ ወይም ደግሞ እዚህ ያሉ ሰራተኞች ላይ ለመናገር ለማሳወቅ የሚጥር ኮሚቴድ የሆነ ዴዲኬትድ የሆነ ብዙ ጊዜ ዲስከስ አድርገው ማየት የሚፈልገው ከስራ ፐርስፔክቲቭ ነገሮች ማየት ወይም ደግሞ ዲስከሽኖችን እዛ ላይ ብቻ ፎከስ አድርገው አትኩሮ ማየት የሚችል ሰው ነው እና ይህን ፕሮጀክት ተቀብሎ እዚህ ደረጃ ደርሷል። በሱ ስራ ያሉ ሰራተኞችም አሉ፣ እነሱንም ማመስገን እንዳለ ሆነው በመቀጠል ይህንን ፕሮጀክት አሁን የደረሰበት ደረጃ እንዴት እንደሆነ ፕላስ ደግሞ የወሰዱትን ሞጁሎችን፣ ሰብ ሞጁሎችን በተጨማሪ ሳሪያ ይህን ፕሮጀክት ወይም ደግሞ ይህን ኢአርፒ ኢምፕሊመንት ካደረገ በኋላ ቀጣይ ላይ የሚያገኛቸውን ቤኔፊቶች ጨምሮ አቶ አዲስ አለማየሁ ፕሮጀክት ማናጀር ወደ መድረክ መቶ ይህንን ነገር ኤክስፕሌን እንዲያደርግልን ፕሮጀክቱ ምን ደረጃ ላይ እንዳለ በምን ደረጃ ላይ በዚህ ፍጥነት እንዳለቀ ወይም ደግሞ በዚህ ደረጃ እንዳለቀ እንዲያሳየን ወደ መድረክ ያብዳለ ዋካቸው ለዚህ ቀን ስላደረሰን እግዚአብሔር አምላክ የተመሰገነ ይሁን። ከሳሪያ ኮንሰልታንሲ ጋራ በዚህ ደረጃ ይህችንን ቀን በጉጉት በጣም ስጠብቅ ነበር። እውነት ለመናገር እንግዲህ አድርገነዋል እና እጅግ በጣም አመሰግናቸዋለሁ። ማኔጅመንቱ፣ ቶፕ ማኔጅመንቱ ደግሞ አቶ አማን ሲቲኦ፣ አቶ ጋሹ እንዲሁም ከኋላችን ደግሞ ሳሪያ ኮንሰልታንሲ እናንተ ማታውቋቸው ብዙ ፕሮግራመሮች አሉ። ከአሸዋ ጋር እኩል እየተራመዱ ያሉ ፕሮግራመሮች አሉ። እነሱንም እንደዚሁ ማመስገን እፈልጋለሁ። አሁን እየተመሰጋገን ያለና እዚህ ቦታ ላይ እየተገናኘነ ምን ምን ሰርተን ነው የሚለውን ነገር በተወሰነ መልኩ ሳሳያችሁ እዚህ ጋር የሞጁል ሊስቶች አሉ ሳሪያ ስማርት ኢአርፒ ፕሮጀክት እስኮፑን በተወሰነ መልኩ ላስረዳችሁና በዋናነት ኤች አር እና ሪኩርትመንት የሚባል ኮንሴፕት አለ። ግን ቢዮንድ ነው ያለው ነገር ማለት ነው። መጀመሪያ ላይ እንደምታዩት ክላይንት ፕሮጀክት ማኔጅመንት የሚል አለ። እንግዲህ ከሳሪያ ኮንሰልታሲ ጋር ካልተሰሳቱ ከሁለት መቶ በላይ ድርጅቶች ሳሪያ ኮንሰልታሲ ጋር አብረው የሚሰሩ ድርጅቶች አሉ። ከነሱ ጋር ሲሰሩ ሳሪያ በዋናነት ጎግሌ ገብታችሁ ሳሪያ ኮንሰልት ዶት ኮም ብላችሁ ገብታችሁ ማየት ትችላላችሁ። በዋናነት ከአራት በላይ የሚሰሯቸው አሰራሮች አሏቸው። ያንን ሜጀር የሆነ አሰራራቸውን ነው ወደ ዲጂታላይዝ ዓለም ያመጣ ነው ማለት ነው። ስለዚህ ክላይንት ፕሮጀክት ማኔጅመንት ሲባል ሳሪያ ኮንሰልታንሲ ከዛ ድርጅት ጋር የሚሰሩትን ድርጅቶች ማነጅ የሚያደርጉበት ሞጁል ነው። ሌላው ሪኩርትመንት ማኔጅመንት ሲስተም ከነዛ ድርጅቶች ጋር እንደየ አግሪመንቱ ሪኩርትመንት ማኔጅመንት ሲስተም ካለ እሱን ነው በት ያ ማለት በአግሪመንቱ መሰረት ሪኩርትመንት ሪኩዌስት ተደርጎ ጆፑ አድቨርት ወይንም ደግሞ ፖስት ተደርጎ ጆፑን ማነጅ የሚያደርጉበት አሰራር አለ። ሌላው ይሄ ሁሉ ፕሮሰስ ካለቀ በኋላ ኢምፕሎይ ማኔጅመንት ኢምፕሎይ ፐርሶኔል ማኔጅመንት ሲስተም የምንለውን ከመጀመሪያው እስከ መጨረሻው ድረስ ሃንድል የሚያደርጉበት ሞጁል ዘርግተናል ማለት ነው። ሌላው ከዚህ ጋር ተያይዞ ኤክስፒንስ ማኔጅመንት ሲስተም እንግዲህ ኮንትሮሊንግ ኤክስፒንስ ያለውን ትራኪንግ ሪከርዱን ማኔጅ የሚያደርጉበት ኤክስፒንስ ማኔጅመንት ሲስተም እዚህ በአራተኛ ደረጃ ላይ የምታዩት ነው። ሌላው ፕሮቪደንት ፈንድ ላይ ቁም ይመስል በድርጅቱ በኩል እንዲሁም በሰራተኞች በኩል ኮንትሪቢዩት የሚደረግ የፕሮቪደንት ፈንድ ማኔጅመንት አሰራር አለ፣ እሱንን የሚያካትታል። ሌላው የኢንሹራንስ ማኔጅመንት ሲስተም ነው። አጠቃላይ ኤምፕሎዩ ላይ ያለውን የኢንሹራንስ ፖሊሲ ማኔጅ የሚያደርጉበት ሞጁል አለን ማለት ነው። ሌላው ከዚህ ጋር ተያይዞ እና ዋናው የሚነሳ ኤች አር ሲባል ፔሮል ማኔጅመንት ሲስተሙ ነው። ፔሮል ማኔጅመንት ሲስተም ቅድም እንዳልኳችሁ ከብዙ ድርጅቶች ጋር የሚያደርጉት አግሪመንት ኢፍ ያ ድርጅት ፔሮል ጋር የተያያዘ አግሪመንት ካለው ያንን የፔሮል ማኔጅመንት ከመጀመሪያው እስከ መጨረሻው ፔሮል እስከሚከፈል ድረስ ያለውን ትራክ የሚያደርጉበት ፔሮል ማኔጅመንት ሲስተም አለን ማለት ነው። ሌላው አቴንዳንስ ማኔጅመንት ሲስተም ነው። እንግዲህ ፔሮል ከመሰራቱ በፊት አቴንዳንሱ ማኔጅ እንደሚደረግ ይታወቃል። እሱንንም በባዮሜትሪክስ እንዲሁም በማኑዋሊ ራሱ ሲስተሙ ላይ ጄኔሬት ተደርጎ አጀስትመንት ኦፕሽን ኑሮት ፋርዘርሊ የሚሰራ ማኔጅመንት ሞጁል ጭነናል ማለት ነው። እሱን ጨርሰናል። ሌላው ሊቭ ወይንም ታይም ኦፍ ማኔጅመንት የሚባለው ነው። እሱንንም እንደዚሁ ኤምፕሎይ ሊቭ ሪኩዌስት እንዲሁም አመታዊ ከሲቪል ሰርቪስ ሕግ ጋር ተያይዞ ያሉትን ፋንክሽናሊቲዎችን ተግባራዊ የሚያደርግ ሞጁል አለን ማለት ነው። እንግዲህ ይህንን ስንሰራ ለእነሱ ይዞት የሚመጣ ጥቅም ምንድን ነው ሲባል ቅድም እንዳልኳችሁ አራት ዋና ዋና ሰራሮች አሉ ከዚህ በላይ አላቸው። በዋናነት ፔሮል ማኔጅመንት ሲስተም ሪኩርትመንቱን፣ ቅድም እንዳልኳችሁ ኤች አር አውት ሶርሲንግ ስራ ይሰራሉ፣ እንዲሁም ኦፕሬሽን ማኔጅመንቱን ይሰራሉ። ይህንን በሚሰሩበት ጊዜ ይህንን ሰርቪስ በሚሰጡበት ጊዜ ከሁለት መቶ በላይ አብረዋቸው የሚሰሩ ድርጅቶች አሉ። እነዛን አውቶማቲካሊ በኢሜይል እየተናበቡ በየአርፒው በኩል ፖርታሉ ለከስተመሮች ዴሊቨር እየተደረገ በዛ በኩል እየተግባቡ፣ በተለይ ሲስተሙ በኢሜይል ኖትፋይ የሚያደርጋቸው አሰራሮች ስላሉ በዛ መልኩ ሲምፕል እየተግባቡ የሚሰሩትን አሰራር በዋናነት በሰፊው ዘርግቶላቸዋል ማለት ነው ይሄ ሲስተም። ሌላው ይህንን ፕሮጀክት አጠቃላይ የአርፒ ሲስተሙን ስንሰራ ባሸዋ በኩል ምን አይነት ፕሮጀክት ሜቶዶሎጂ እየተጠቀምነ ነው ይህንን ፕሮጀክት እዚህ ጋር ያደረስነው ወይንም ኢምፕሊመንት አድርገን የጨረስነው ቀጣይም ሌሎች ኢንሃንስመንቶች ሲኖሩ እንዴት ነው የምንሰራው የሚለውን አጠቃላይ አሰራራችን ፕሮጀክት ሜቶዶሎጂ የሚባል አሰራር አለን which is ስፕሪንቶችን ክሬት አድርገን በስፕሪንቶች ውስጥ ደግሞ ታስኮቹን እና ኢሹዎቹን የተለያዩ በጎችን ክሬት አድርገን የምንሰራበት ማኔጅ የምናደርግበት አሰራር ማለት አለን ማለት ነው። ሌላው ስክራም ማስተር ፍሬምወርክ አለን እና አጠቃላይ ፍሌክሲብል የሆነ ፕሮጀክት ማኔጅመንት አፕሮችን የያዘ አጠቃላይ ፕሮጀክት አጃይል ሜቶዶሎጂ የሚባል ፕሮጀክት ሜቶዶሎጂ እየተጠቀምን ነው ማለት ነው ያለ ነው። በዚህ ፕሮሰስ መሰረት ነው ፕሮጀክቱን ጨርሰን እዚህ ጋር ያደረስ ነው። እንግዲህ ፕሮጀክቱ ምን አይነት ፌዝ ነበረው ስንል አጠቃላይ በፒኤምፒ ወይም ደግሞ በፕሮጀክት ማኔጅመንት ኮንሴፕት ይሄ ፕሮጀክት ሲሰራ እንዲሁም ሌሎቹ የኢአርፒ ፕሮጀክቶች ሲሰሩ እነዚህ ሰባት የሚደርሱ ፕሮጀክት ስታንዳርድ የሆነ ሰባት የሚደርስ ፌዞች አሉት። የመጀመሪያው ነገር ፕሮጀክት ኢኒሺዬሽን ነው ውችዝ ኬክ ኦፍ ሚቲንግ የሚካሄድበት ፕሮጀክት ኢኒሺዬሽን ዶክመንት የሚዘጋጅበት ፕሮጀክት ዶክመንት ቻርተር ዶክመንቶች የሚዘጋጁበት የያዘ ፊዝ ነው። ሌላው ሪኳይርመንት ጋዘሪንግ ኤንድ አናላይስስ ኦቨር ያሉትን ዴሊቨር የሚደረጉ ስኮፖችን በአግሪመንቱ መሰረት ፕላስ ኤግዛክትሊ ደግሞ ከኤክስፐርቱ ጋራ ተሂዶ ሳይት ቪዚት ተደርጎ ሪኳይርመንቱ ጋዘር ተደርጎ ዲሞንስትሬሽን ለባለሙያዎች አሳይተን የሚሰበሰብ ሪኳይርመንት ይሄ ፌዝ አለን። ጋፕ አናላይዝ ማለት ወደ ከስተማይዜሽን እና ወደ ዲቨሎፕመንት የምንሄድበት ዜን። ይሄ ካለቀ በኋላ ቅድም እንዳልኩ ዲቨሎፕመንት ኤንድ ከስተማይዜሽን ነው። ከዛ በኋላ ቴስቲንግ ኤንድ ኳሊቲ አሹራንስ የሚል ፌዝ አለው። ዩዘር ትሬኒንግ የሚል ፌዝ አለው። ዲቨሎፕመንት ዳታ ማይግሬሽን፣ እና ጎ ላይቭ የሚለው ፌዝም በቅደም ተከተል አልፈነዋል፣ እሱንም ሂደንበታል። ሌላው ሞኒተሪንግ ሳፖርት ኤንድ ፎሎ አፕ አዘር ኢንሃንስመንቶችን የምንሰራበት አሁን ያለንበት ማለት ነው። ስለዚህ ፕሮጀክቱ ክሎዝ ሆነ ካነ በኋላ ዝም ብሎ አንዴ ፀጥ ብሎ የሚቆም ነገር አይደለም። ትራንዚሽኑ ስለተካሄደ ከማኑዋሉ ወደ ሲስተሙ ድርጅቶች የገቡበት ሁኔታ ስላለ በትራንዚሽኑ ሰዓት የሚመጡ ኢሹዎችን፣ የሚመጡ በጎችን፣ እንዲሁም የሚመጡ ኢንሃንስመንቶችን የምንሰራበት ፌዝ ማለት ይሄ ሞኒተሪንግ ኤንድ ሳፖርት ማለት ነው። ራሱን የቻለ ሰርቪስ ሌቨል አግሪመንት አለው። አሁን እንግዲህ ፕሮግራማችንን የምናጠናቀቅበት ስላይ ደርሰናል። ለነበራችሁ ትዕግስት እያንዳንዱ ነገር ዲቴል ምክንያቱም አንዳንዴ ልፋቶች ይታያሉ። አንዳንዴ ደግሞ ልፋቶች ደግሞ መነገር መቻል አለባቸው ምክንያቱም የግድ አድሬስ መደረግ ስላለበት ማለት ነው። እና አምሹር ካላችሁ ውድ ሰዓት ቆጥባችሁ እዚህ መታችሁ ፕሮግራሙ ላይ አቴንድ እንዳደረጋችሁ ተስፋ እናደርጋለን። አሁን ወደ መጨረሻው ፕሮግራም እንሄዳለን እና እንግዲህ የመጨረሻው ፕሮግራም ፕሮጀክቱ በላቅ አፈጻጸም ስላለቀ የምስጋና እና የዕውቅና ሰርቲፊኬት ፕሮግራም ይኖረናል ፕላስ ደግሞ በተጨማሪ ደግሞ ከዛ በኋላ የኬክ መቁረስ ፕሮግራም ይኖረን እና የግሩፕ ፎቶ ተነስተን ፕሮግራማችንን እንቋጫለን ማለት ነው። በዚህ ፕሮሰስ ላይ ከታች እስከላይ ድረስ ኃላፊነት ወስዳችሁ ለሰራችሁ ሰዎች ክብር ይገባቸዋል። በርቱ። ከዚህም በኋላ ብዙ ሞርካሚንግ ስላለ ትከሻችሁን አጠንክሩ የሚል ነገር ሀሳቦች መስጠት እንፈልጋለን። በዚህ ፕሮግራማችን እንዘጋና የኬኩን እና የሰብሰብ ሴረሞኒውን እንደተዘጋጀ ወይዘሮ አበባ ሳሪያ ኮንስልተንሲ ባለቤትና ዋና ስራ አስኪያጅ፣ ፕላስ ደግሞ አቶ አማኑኤል በሸዋ ቴክኖሎጂ ምክትል ዋና ስራ አስፈጻሚ መጥተው ሰርቲፊኬቱን የመስጠትና የመቀበል ሴርሞኒ ያደርጉናል። በዛው ላይም ኬክ መቁረስ ይኖረናል። ኬክ መቁረሱ ላይ ሁላችሁም ፕሮጀክቱ ላይ የተሳተፋችሁ ሰዎች ከኋላ ሆናችሁ አቶ አማኑኤል እና ወይዘሮ አበባ ኬክ ሲቆርሱ እንታደማለን ማለት ነው። ዋንስ አጌን በጣም እናመሰግናለን። ስራችሁ ላይ ሰክሰስፉል እንደምትሆኑ ወይም ደግሞ እንደምትሆኑ ሳይሆን እንደሆናችሁ እርግጠኛ ነን። ይህችኛዋ ደግሞ የኢአርፒ ኢምፕሊመንቴሽኗ በተቻለ መጠን ቫሊዩ አድ አድርጎ ድርጅታቸውን የምትፈልጉበት ደረጃ ላይ ዊዝን ሾርት ፔሪድ ኦፍ ታይም ያደርሳ ብለን እናስባለን። ቴንክዩ በጣም። ወደ ሴሪሞኒ እንሄዳለን።